ውድ ቤተሰቦቻችን እንደምን አላችሁ? እንደምን ሰምታችኋል? ጎንደር እንገኛለን። ይህ ያለንበት እንግዲህ አውራሪ ስሞል ነው፣ ደንበኞቻችን ያሉበት ከደንበኞቻችን መካከል ደግሞ ታዴ ፈርጥ ያለበት ማለት ነው። እንግዲህ ፊት ለፊት የታዴ ፈርጥ ሱቅ ይታየኛል። ታዴ በዛሬ ያዘጋጃቸው ነገሮች ደግሞ ምንድን ናቸው የሚለውን አብረን ስንቆይ እንመለከታቸዋለን። አብራችሁን ቆዩ። እንደምናችሁ፣ ሰላም ቴዴ፣ እንዴት ነህ? ደህና ነው ወንድሜ ገፋ አደረከኝ ገፋ አደረከኝ። የአዲስ አበባ ሰው የክፍል ሀገር ሰው ሲያገኝ ናፍቆቱ ገና ከመግባቴ ኮ አስደነገጡኝ። እነዚህ የሚገራርሙ የአንተ የአዲስ ውጤቶች የሆኑ እንደተለመደው ደግሞ ምርጥ ምርጥ ስራዎች አሉ ብያስባለሁ። ለዛሬ የተዘጋጁ ምን ተዘጋጀ ዛሬ? የተዘጋጀት በሰፊ በጠባብ ሰው በሚፈልገው አይነት የሚሰራ ጥልፍ ከዚህ መካከል ይሄ የቤተሰብ ነው። ሙሉ እዚህ የምናያቸው የቤተሰብ ናቸው፣ አንድ አይነት ናቸው። በደንብ ፏ ያለ ነው። መስከረምዬ እንደዚህ ቆንጆ አድርጌ ሰርቸልሻለው፣ ፎቶ አንስቼም ልኬልሻለው። ወደ ልብሱ ስንሄድ ልብሱ አምስት አርብ ነው። ፏ ያለ ነው። በደንብ ልብስን አንስ ባለ መወጠሪያ ሁልጊዜ ልበሱት እንላለን። ትንሽ መወጠሪያ ያስፈልገዋል። አሁን የመወጠሪያ ሲሆን እዚህ ላይ ያለው ጥልፍ ሙሉ በሙሉ ስለሚታይ እንደዚህ ጎላ ብሎ ስለሚታይ መወጠሪያ አድርጉ። እንግዲህ ካረሰውት መውጠሪያ እየላኩ ነው። አንዳንድ መውጠሪያ ልካለው፣ አነስ ያለ መውጠሪያ እየሰራው እየላኩ ነው። ለሳምፕል ያክልም አሳያቸዋለሁ። በኋላ ሰርች ያስቀመጥኩታለ፣ ለእነሱ የሚላክ ይህን ይመስላል። በጣም ነው የሚያምር። ሁለት አይን ነው እንግዲህ። ሁለት አይን መነኖች፣ በነገራችን ላይ ብዙውን ጊዜ ሁለት አይን ሲታጠብ ጥርት የሚል በደንብ የማይሸበሸብ መሀል መሀል ክፍተት የማያመጣ ምን ነው የምንጠቀም ሁለት አይና ስም ሆኖ እሱን ነገር አናመጣም። ይሄ ልብስ በላይም በታችም እንግዲህ ቴዲ ሁለት አይና ነው ነው ደብል ነው። በቃ እያንዳንዱ ከለር እንግዲህ ጊዜና ሰዓት ይሄ አንድ ሳምንት ሁለት ሳምንት የሚያልቅ ልብስ አይደለም። አንድ ወር፣ አንድ ወር ከሁለት ሳምንት እስከዛ ድረስ የሚፈጅ ነው። ወገቡ ዙሪያ ላስቲክ ነው። መስፋትም መጥበብም ይችላል። ይሄ ፍሪ ሳይዝ ነው። ሽንሽኑን ሁል ጊዜ እንደምንለው ነው። ቀበቷለው እንግዲህ እስከ ስድስት ለብሳችሁ ከስድስት በኋላ እንደዚህ ማድረግ ትችላላችሁ። ውበት አለው። ሌላ ልብስ ነው የሚሆን፣ እንደዚህ አድርጋችሁ ፏ በሉበት። ወደዚኛው ልብስ ስንሄድ አንድ አይነት ናቸው፣ ተመሳሳይ ናቸው። ከዚህኛው ደግሞ ፈርጦች እያንዳንዳቸው ትሄደየ ከዚህ ለምሳሌ ጥቁር አለ ፈርጥ፣ ከዚህ ደግሞ ጎልድ ነገር አለው ጥቁሩን ከጎልድ አናደርግ ሚስማማው ሁሉ ቦታ ላይ ይይል ይበደል ስናደርግ ብዙ ጊዜ እንደዛ ነው የምናደርገው። ከዚህ ላይ ያለው ፈርጥ እዚህ ጋር እኩል መሆን አለበት። እዛኛ ያለው ከዚህኛው እኩል መሆን አለበት። በዘፈቀደ አይገባም፣ በዘፈቀደ አይገባም። ለምሳሌ ይሄ ልብስ ታዲያ ይሄ ልብስ ወድጀዋለሁ፣ ግን ይሄ በዛብኝ ካሉ ይሄ ደግሞ አንሷል ካሉ መጨመር ይቻላል በእጃችን ነው ይሄ ቀን እስከተባለ ደግሞ እ ታችኛዋን ብቻችን መስራት ይቻላል። እንዲች አደርገን ተሰርቶም ስለሚያምር ብዬ ነው እዚህ በፊት ሰረቸዋል። ያምራል በጣም ብዙ ጊዜ ሹራብ ስራ ደስ ይለኛል። ሹራብ ስራ በቃ ማለት ፍሪ ሳይዝ ነው። ወገቡ ያዝ አድርጎ ፍሪ ሳይዝ ነው። ይሄ ደግሞ እየተጠረጠረ ነው የሚሄድ። ለኛው ሶስት ድርብ ነው። በደንብ ሲለበሰ የሚጓፍት አይነት አለ ይሄ ጭረት ጭረት አይነት ነገር እንደሱ አይነት ነገር አያወጣ ምስታሩ ነው። በደንብ ጥንቅቅ ብሎ ያለቀለት ነው። ነጠላለሁ፣ ፏያለ ነጠላለሁ። ልክ እንደዚህ በጣም ለፕሮግራም ስትሄዱ እንዲ ብላችሁ ብትሄዱም ችግር የለውም። ፏ ብላችሁ እዚህ ላይ ሸፕ አድርጋችሁ መሄድ ትችላላችሁ። ነጠላውን ከቤት አስቀምጣችሁ መሄድ ትችላላችሁ። ወደሚቀጥለው ልብስ ስንሄድ ይሄ ነው እንግዲህ። ልብስ ማለት በጥልፍ ነው፣ ሙሉ በጥልፍ ያለቀለት ነው። ያው ደንበኛዬ እንዲያር ሰርቼልሻለሁ። ጥለት ነው የሚመስል። ምን አደረግነ? ሰራንና ክትክት ስራ የሚባል እንደዚህ አድርገን ሰራ ነው። እያንዳንዱን ያው እንግዲህ ሁልጊዜ እንደምንለው ልብስ በብትን ሲታይ እዛ በላይ ደግሞ ሲሰራ ነው በጣም የሚያምር። እንደዚህ ውብ ሆኖ እንደዚህ ሆኖ ተሰርቷል። በጣም የሚያምር በሁለት አይና መነን። ሁለት አይና መነን ስንል ሁለት አይና ሁለት አይና ነው። አንድ አይና ነው አንድ አይና እንላለን። እውነታው ነው የውገበላይ ተላላፊ ነው። በጣም የሚያምር ቬልታ አለው እዚህ ላይ ቢልት ይታሰራል። ቆንጆ ነው። በደንብ ኤክስትራ ነው። ይሄ ደግሞ ሹራብ ስራ ነው። ይሄ ማስፋት ማጠብ ይቻላል። ሁል ጊዜ እንደምንለው ነው። እጅ ይሄ የፕሮግራም ቀን በደንብ ፏብዬ እንዳስተናግድ ፏብዬ ወዝ ወዝ ወዝ ዝንድል ብላ እጅ እንደዚህ አድርጌላታለሁ። ጌጤ ነው። ሙሉንም አድርጉ እኛ ኮ እያደረግን እኮ ነው። ፈርጥ ነው በጣም ነው የሚያምር። ይሄ ዋጋ አልቆለት 23 ሺህ በአምስት አርብ። ቆንጆ ሆኖ ተሰርቶ እንደዚህ እንደምናየው በይበልጥ ደግሞ ከስተመር ስትለብሰው ተወደዋለች። በልኬታቸው ሲሆን በይበልጥ ደግሞ ያምራል። ይሄን ይመስላል። ቴዲዬ፣ ወደሚቀጥለው ልብስ እንሄድ። ቴዲዬ ሶስት እህታማቾች እናት ምናም ሆኖ ያሰሩት ነው። በሶስት አይነት ከለር ነው የተሰራው። በጣም ነው የሚያምር አራት አርብ ነው። ብዙ ጊዜ አራት አርብ ሆኖ ደግሞ አርበ ጠበባለ አምስት አርብ መሆኑ አርበ ጠበባለ። እነዚህ አርባቸው ሰፋ ያሉ ናቸው። በደንብ ሁለት አይና ነው ይሄ የተሰራው። በሻርቆ ስራ ነው ኬሻ ስራ ሻርቆ ስራ ይባላል አይደል? ይሄ ደግሞ በሻርቆ ስራ ነው የተሰራው። በጣም የሚያምር በነገረ ሸማኔ የምንነገረውን ይሰማል። በደንብ የምንነግረውን ያዳምጣል። እነሱ ለእኛ ከስተመር ናቸው፣ እኛም ለእነሱ ከስተመር ናቸው። ተመጋጋቢ ነን። በደንብ ያምራል። በደንብ ይሄ ልብስ ሁልጊዜ እንደምንለው በደብል ሆኖ የሰራው በገበር አይሰራም። ይሄ በገበር ከተሰራ እየቆየ ሲሄድ ይሄ ክርፍ እያለን የሚሄድ ይሄኛው እየሟሟ ይሄዳል። መቼም ለነበረበት አይቀጥልም። ለዛ ነው ይሄን እንደዚህ የምናደርገው። እስከላይ ድረስ ደብል ነው ሙሉ ሁለት አይና ሆኖ ደብል የተደረገ ነው። ይሄ እንዲታይ ብለን ነው እንጂ ከተናገርን በቂ ነው ማለት ነው። እህ ይሄ ያምራል በደንብ ቆንጆ ነው። ወገብ ሽንሽኑ ጥንቅቅ ብሎ መሰራት ያለበት ላስቲኳ፣ እንደዚህ ሁል ጊዜ ስለምንናገር ካሜራማኑ በደንብ አድርጎ እንግዲህ ጥንቅቅ ብሎ መሰራት ያለበት በደንብ መነንም እንመርጣለን የወገብ በላይ ነው። የወገበታችሁ ሁለት አይና ነው። ያው ቴዲ ማየት ከፈለግ እንዴ አርግ ማየት ይችላል አንድ አይነት ነው። ይሄን አንገቱን አራት ማዘን ነው የፈለገችው አራት ማዘ ጠንቅቁ ነው የሚሰራው። ከተፈለገ እንደዚህ ዋን ሾልደር አድርጎ መለብስ ይቻላል። ዋጋው አልቆለት ቆንጆ የሆነ ነጠላ አለው 14 ብር። ወደ ሚቀጥለው ልስ ስንሄድ የሙሽራ ልብስ በጣም ነው የሚሰራ ሰዓትና ጊዜ ተፈጅቶበት ነው። አሁን ይሄ በሁለት ሳምንት በምናም ይደረስ የሚባል ነገር አይደለም። በጣም ልስልስ ያለ እንደምታየው ልስልስ ያለ ነው። በደንብ ቆንጆ ነው። በሁለት አይና ደብል ሆኖ ነው የተሰራው። በጣም ነው የሚያምር። ፈርጥ ትንሽ ያላለቀለት አለ። አልፈን አልፈን እናደርግበታለን። አምስት አርብ ነው ይሄ ልብስሽ ፋበይ ዘንጭ ዘንጭ አምስት አርብ ነው። እያንዳንዱ ከለር ቅድም እንዳል ነው እኛ እዚህ ላይ ስናደርግ ተጠንቀ ነው የምናደርግ። እያንዳንዱ ከለር ነው ቅድም የጠየቅኩን ሁን እንትን ምንል ከሆንም እያንዳንዱ ከለር ከሆነ ከለር ጋር መጋባት የለበትም። አይመጣማ፣ ከለሩ አይመጣ። ይመጣ የሚያምር ቆንጆ ነው። በደንብ ሙሉ ጥልፍ ነው እንደምንለው። እዚህ እዚህ ላይ ያሉት ውበት ናቸው። የራሱን የቻለ ውበት ነው። አየ ይሁን ውበት ነው። እዚህ ላይ የምናደርግበት፣ እዚህ ጎን ላይ የምናደርግበት፣ ከኋላ የምናደርግበት ውበት አለው። ለዛ ነው ብት ልብሶች ላይ ከታች ያለው ወደ ላይ እንውሰደው ያለ እንደዚህ አይነት ነገር ውበት እንዲያመጣ ብለን ነው። ብዙ ጊዜ ለየት ያለ ነገር እኔ ላለው ለከስተመሮች በአካል ለሚያወያዩ፣ በስልክ ለሚነግሩኝ ከጥበባችሁ ላይ እንደዚህ እንደዚህ ነገር ማድረግ እንችላለን ፍላጎታችሁ ከሆነ እያለ እናስረዳለንና ይህን ይመስላል። በጣም ነው የሚያምር ቆንጆ ነው። ይሄ ጥቅቅ ያለ ሽንሽን ነው። ይሄ ቬልቱ መፈታትም መታሰርም ይችላል። አራት ማዕዘን ነው። በሸፕን የተሰራው ፏ ያለ አራት ማዕዘን ነው። በደንብ የልብስ አይነት ብዙ ነው ከብዙ አይነት መርጣ ነው ይሄን የሰራንላት። አሁን ዋጋ ይሄ እዚህ ሳይዝ በላይ አይጨምርም። ከዚህ ሳይዝ ግን ይቀነስልን ካሉ ዋጋ ይቀንሳል። አሁን ብዙ ጊዜ የምናገረው ይሄ ሳይዙ መሀሉ ተቆርጦ የታችኛው ይሆንልን ከተባለ ለምርቃት፣ ለክርስትና እንዲሁ ለማንኛውም ፕሮግራም ልብስ ማድረግ ይቻላል። ይሄ ዋጋ አልቆለት 28 ሺ ፏ ያለ ነጠላለሁ 28 ሺ ወደ ሚቀጥለው ልብስ ስንሄድ ይሄ ብዙ ጊዜ ይሰራል። እስካሁን ገብተው ያውቅም ከንተ ነው እንጂ ብዙ ጊዜ ይሰራል። በተለያየ ዲዛይን ይሰራል። አንገቱ ማለት ነው በብዙ አይነት እንግዲህ አንገት አቆራረጥ፣ አሰራር፣ የእጅ አሰራር ሁሉም አሰራሩ ይለያያል። በፊት አንስተን እንዳየ ነው ብዙ አይነት አሰራር አይነት አለ። ይሄን የሰራ ነው አራት አርባ አድርገን የሰራ ነው በጣም ቆንጆ አድርገን የሰራ ነው። የማሽን ደርስ ሻርፕ አድርጎ መስፋት አለበት። ቆንጆ ነው በጣም ይሄ ሁለት አይና መነን ነው ደብል ሆኖ ነው የተሰራው። ገበር አለው፣ ቤጅ ገበር ነው ይሄ። ነጭ ማድረግ ይቻላል፣ ፍላጎት ነው። ይሄ እንደዚህ ነው፣ በጣም ነው የሚያምር ቴዲዬ። ጥንቅቅ ብሎ ነው የተሰራው እንግዲህ ጥንቅቅ ብሎ ነው የተሰራው ማለት ነው፣ በአካል ስለምናሳያችሁ ነው። አዎ፣ ወደ ወገብ ላይ ስንሄድ ይሄ ጥንቅቅ ብሎ ሽንሽን የተሸነሸነ ሽንሽኑ፣ አንድ ሰው ወፍራማ ማለት አንዷ ቀጠን ያለች አንደኔ ልብስ ቢያሰሩ ሽሽኑ እኩል አይሆንም የቀጮና ድቅቅ ብሎ ይላል የወፈር ያሉት ደግሞ አለፍ አለፍ ብሎ ስለሚሰራ በዚ አጋጣሚ ልንገራችሁ ብዬ ነው። ይህን የተሰራ እስከ ወገብ ድረስ ወራጅ ነው የፈለገችው። አንገት ክብ ነው የሚያምር ክብ ነው ፏ ብሎ ነው የተሰራ። እዚህ ጌጣጌጥሽ ማድረግ ትችላላችሁ፣ አድርጉ። አራት አረብ ነው። ዋጋ አልቆለት ይሄ 17 ሺ ብር። ቆንጆ የሆነ ነጠላለው 17 ሺ ብር ነው። ወደሚቀጥለው ስንመጣ ከቅድሙ ልብስ ጋር አንድ አይነት ነው። ይሄ ልብስ የሚለየው አንገት ተላላፊ ነው። ተላላፊ ሆኖ ቶፕ ያለው ነው። ቶፕ አለው፣ ከኋላ ላስቲክ አለው። እንደዚህ አድርጋ ፏ ፈሽ ማለት ትችላለች። እጅዮ ማጓጉል ነው እኔ አጓጉል ነው እፈልጋለች እሺ፣ እንዲያደርገን ፏ አድርገን ሰርተንላታል። እንግዲህ ተዲ ብዙ ጊዜ የምናወረው እውነት የሆነውን ነገር ነው። ፏ ብሎ ተሰርቷል። ይሄ ለሶስት ነው ያሰሩት። ፏ ያለ ነው በደንብ ያው ይሄን ይመስላል። ናይስ ያው ዋጋቸው ተመሳሳይ ነው አይጨምርም፣ አይቀነስም። ወደሚቀጥለው ስንሄድ ሄድ ፈትል ብዙ ጊዜ የማላሳየው ብዙ አይነት ፈትል አለ። ግን እንግዲህ እንደምናየው ይሄ ፈትል ተወዷል በደንብ ሄዶ፣ በጣም ነው የሚያምር። ሲጠረጠርም እንደዚህ ነው። ያክሱ ፈትል ነው፣ በቃ በጣም ነው የሚያምር። በቃ እንደዚህ ስለሚል ነው ብዙ ጊዜ የማላሳየው። ና አልፌ አልፌ፣ ግን ኮስተር ብዬ ተነስችበታለሁ። ፈትል ልብስ ምንም ጥያቄ የለውም። ይሄን ይመስላል ቆንጆ ተወዳጅ ልብስ ነው። በነገራችን ላይ ተሄደ ደስ የሚል በደንብ የማይሰለች ቅምቅማት። እንግዲህ እስ ሁልጊዜ የምልህ ይሄን ነው። በደንብ እዚህ ጥርጥር ነው የሚል በደንብ እየቆየ ደግሞ በጣም ነው የሚጠረጠር። ተሄደ በጣም የሚገርም ልብስ ነው። ደብል አደረግ ነው እንደዚህ ገበር የለውም ይሄን ራሱ እርስ በርስ እንደዚህ ደብል አደረግ ነው። በጣም ነው የሚያምር የፈትል ልብስ። እዚሁ ከኛ ክፍለ ሀገር ጎንደር ነው በደንብ የሚሸመነው አገሩ ነው። የፈትል አይነትም አለ ብዙ፣ አንደኛ፣ ሁለተኛ፣ ሶስተኛ ደረጃ አለ። ሁለተኛ ደረጃ አይጠረጠርም የፈለገ ቢፈትግ ማለት ነው አይጠረጠርም። አንደኛ ደረጃ ግን እንደዚህ ነው፣ በደንብ ቆንጆ ነው የሚጠረጠረው። በፈትልም ለምትፈልጉ በተለያየ አይነት ዲዛይን ብትልኩልን እንሰራለን። ይሄው እንደዚህ አድርገን አቅርበናል። በጣም ነው የሚያምር። ወደ ወገብ በላዩ ስንሄድ የወገብ በላዩ እንግዲህ ሁልጊዜ ሽንሽን ነው ሽንሽን ነው። ላስቲኳ ሻርፕ መሆን አለባት ነው ማለት። ይሄ ወገብ ላይ ያለው ምን ጊዜም ሻርፕ መሆን አለበት። ክብ ሆኖ ቪ ነው ያደረግነው ጥልፎል እንዴት ያምራል በሰው አ ሲለበስ ለከክ ክረም ይለዛለ አዚለ ወርቅ እኔ ብር ካለም አድርጉን ችግር የለም። የፈለገ ነው አድርጋችሁ ልበሱ። በጣም ነው የሚያምረው። ከኋላ ክብ ነው እጅ ያጓጉል አደረግ ነው በደንብ ወደ ሚቀጥለው ስንሄድ እንግዲህ ልብስ ፈትልም ሆኖ በዚህ መልክ ይሰራል። ደሞ አዎ አሁን ጎንደረኛ አለ ደሞ በእንደዚህ አይነት መልኩም እንሰራዋለን። ፈትሎቻችን በደንብ ነው የምናየው። ምን አይነት ፈትል ነው እያንዳንዱን ዳሰን አይተን ልስልስ ያለውን በደንብ ቆንጆ የሆነውን አይተን ነው እንትን የምንላየው። ቴዲ ልስልስ ያለ ነው በደንብ። አሁን ሲለበስ አይከብድም ምንም አይከብልም። ምንም ነገር የሚሆነው ነገር የለውም። ይሄ በደንብ ቅልል ብሎ ነው የሚለበሰው። ይወደዳል። አንድ ነገር ደግሞ ከወደድከው በደንብ ዋጋ ኮ ብር ኮ ችግር የለውም። ወደውት ለብሰው ደስ ብላቸው ሲለብሱት እኛም በደንብ እንደሰታል። ለዛ ነው ብዙ ጊዜ ተጨንቀን የምናወራ ያወራ ነው። እንደውም በትክክል የምናደርስ ለዛ ነው። ያምራል። በደንብ ይሄ ፍሪ ሳይዝ ነው። በደንብ ይሄን ላስቲካ ለማድረግም ይቻላል። ይሄን በነገራችን ላይ ከለር መቀየርም ይቻላል። ይሄን የሚፈልገውን አይነት ከለር ማድረግ እንችላለን። ይሄን እጅ የሙሉ ነው። አጭር ማድረግ እንችላለን። አንገቱ ቪ ነው። ክብ ማድረግ እንችላለን። ክብ ቪ ማድረግ እንችላለን። አራት ማዕዘን ቪ ማድረግ እንችላለን። ይሄ ይሄ የራሷ የከስተመሯ ፍላጎት ነው። እንግዲህ ውድ ከስተመሮቻችን ላስቲክ አድርገነዋል። እናንተ በምትፈልጉት አይነት ኦኬ፣ ፈትል ካለማ ብላችሁ ልብስ ብትልኩልን ጊዜ ሰታችሁ፣ ጊዜ ሰጥተው የተሰራላቸውም አሉ። ይሄ ነው መሰለ ቆንጆ የሆነ መቀነት አለው ነጠላ አለው ፋውሎ እንደዚህ ሆኖ አልቆለት። ይሄ 11 ሺህ ብር 11 ሺህ ብር ወደሚቀጥለው ልብስ እኔ ቴዲየ ከመጀመሪያው ልብስ ጋር ተመሳሳይ ነው። ይሄ ፈትል ብዙ አይነት ፈትል አለ። ቴድ ቅድም እንዳልኩ ሲጠረጠር የማይጠረጠርለ ፈጽሞ የማይጠረጠር ዝም ብሏል። ፈትል አንደኛና ሁለተኛ ፈትል አለ የምንለው ለዛ ነው። እንግዲህ ቆንጆ እያደረግን እንደዚህ እያደረግን እንሰራለን። እናንተ የምትፈልጉትን ይሄን ዲዛይን ካልወደዳችሁት የሚፈልግ አይነት ዲዛይን ላኩ፣ እንሰራለን። አንገት ክብ ሆኖ ቪ ነው ግን ሰርክል ነገር አለው። ያን ቀጥታ ቪ የወረደ ነው። እጅ የሙሉ ነው። ምን ያው እንደዚህ ብሎ ተሰርቷል ፏ ብሎ አበባዬ ከአሜሪካ ነው ያሰራችው ለጓደኛዋ ይሄን ይመስላል አበባዬ እልክልሻለው ሌላ ምን ልብስ እያዘዝሽ ነው እልክልሻለው ይሄን ይመስላል ዋጋው ተመሳሳይ ነው ወደሚቀጥለው ስንሄድ ይሄ ነው ጎንደረኛ ነው በጣም ነው የሚያምር ከኋላ ጥለቱ ይሄ ከለር ተመሳሳይ ተመሳሳይ ነው ነጠላለ ነጠለውን ማየት ከፈለግን እሺ አይሄ ነው አዎ ይሄ ከኋላ ነው በጣም ነው የሚያምር ወገቡን ከፈለግነ በላስቲክ ማድረግ እንችላለን። እጅጌውንም ሙሉ ማድረግ እንችላለን። እያንዳንዱን ጥልፉንም መቀየር እንችላለን። ይሄን ከለሩንም መቀየር እንችላለን። ይሄ የከስተመር ፍላጎት ነው። እንደዚህ ያደረግ ነው። ከስተመሮች ደግሞ ይሄ በዚሁን ሊካሉ እንደፈለገ ማድረግ ይቻላል። ሙያው ከማን ስለሆነ፣ ከኛ ነው። እውነቴን ነው። ይሄ ውብ ሆኖ ተሰርቶ በምትፈልጉት አይነት ተሰርቶ ይሄ 7500 ብር 7500 ብር። እንደዚህ ትክክል ያሉ ያለቀላቸው ልሶች በትክክል ወደ ደንበኞች ስለምታደርስ፣ እሺ አመሰግናለሁ። እንግዲህ የዛሬውም በዚህ እንጨርስ። እሺ፣ እናመሰግናለን፣ እናመሰግናለን። እሺ፣ ሳምንት ደግሞ እንግዲህ ሰዓታችንን እንጠብቀን፣ እንመጣለን። ሰብስክራይብ ብታረጉ ደግሞ ቤተሰብ እንሆናለን፣ አብረን እንዘልቃለን። ለምን አትነው እስካላችሁ እስካለን፣ እንግዲህ ቸር ያቆየን፣ ቸር ያቆያችሁ። በእያላችሁበት ሰላም ሰላም ነው እና